ድባምበሳም ነበርኩ እምትይው ድብ አንበሳምን እንደሆነ ታውቂያለሽ? አላቀም። እች ለጦር ጦርነት ሊጀመር ሲል የሚመታው የሚጎሰመው ከበሮ ትልቁ እሱ እኮ ነው። ድብ አንበሳ ማለት የጦር ድምፅ ማለት ነው እንጂ

አንቺ ከድምፅ ኃይል ጋር ነው ይህንን ያመጣሹ ይመስለኛል። ከድምጽ ኃይል ጋር ነው። እኔ ደግሞ በጣም ከብርቱነት አንበሳነት ጋር ነበር። አዎ፣ እንደዛም ነው ነገሩ። ስት ላብ ሶንግ ግን ብዙ አንዳንድ ጊዜ ፍቅር ከአንቺ ብዙ ይጠይቃል በጣም እና እንደዛ ለማለት ያለ